ፎ ቅዳሜ የጂ ፓወር ቲክቶክ 2025 በፈረንጆቹ አቆጣጠር ማለት ነው። በዚህ ዓመት ለሶስተኛ ጊዜ ተደርጎ ነበር። ከሱን ተከትሎ የተለያዩ ሀሳቦች ሲነሱ ነበረ። ሰጣ ገባዎችም ሰምተናል። እኛ ከጂ ፓወር ጋር ነው እንጂ ግንኙነታችን ከአንድ ቲክታከር ጋር ወይም ሱራጃ ከተባለው ጋር ምንም አይነት ቻለንጅ የገባ ነው የለም። አንድ ሚሊዮን ብር የጭላሎ ፉድ ኮምፕሌክስ ቃል ገብቶልኛል ብሎ ሐዘኑን ሲገልጽ እንዲሁም ደግሞ ሲያለቅስ ታይቷል። እኔ ማለት ነው ፋሚሊ ማርያም በጣም የደበረኝ ነገር ኦኬ ከሚና ሙሉ ጋር በተገናኘ ያው መጀመሪያ ላይ ለመግለጽ እንዳይሞከርኩት ይህንን ሙሉ ለሙሉ ውድድሩን በኃላፊነት የሰጠ ነው ከኛ ጋር ውል ገብቶ እየሰራ ያለው የጂ ፓወር ክሬቲቭ አዋርድ አዘጋጆች ናቸው። ይህንንም ቻሌንጅ የሰጠናቸው ሙሉ ለሙሉ ኃላፊነቱ እሱ ነው። ነገር ግን ያወጡት መስፈርት አለ። አንደኛው መስፈርት ምንድን ነው? ይሄኛው የመጀመሪያው ቻሌንጅ ለሁሉም ቲክቶክ ተጠቃሚዎች ከዜሮ ፎሎወር እስከ ሃያ ሺ ፎሎወር ያለው ማንኛውም ቻሌንጁን ሰርቶ ከሰራ በኋላ ደግሞ ይመረጣል። እንዲሁም ለማህበረሰቡ የሚመጥኑ አይደሉም እስከ ማለት ድረስ የተሰሩ ነገሮች አሉና እንደው ምን ያህል ጉዳት ደረሰ? ይህንን በተመለከተ ድርጅታችሁን ነቀነቀው ወይ የሚሉ ሀሳቦች ይነሳል። ነጻ ገበያ ላይ እስካለ ድረስ ተፎካካሪ ይኖራል። በዛ ውስጥ ይህንን እድሉን አግኝተው የእኛን ድርጅት ምርቶች ዲስከሬጅ ለማድረግ ወይም ደግሞ ገበያ ላይ እንዳይውሉ ለማድረግ የሚያሰሩ ሴራዎች ሊኖሩ ይችላሉ። ፓስታችን የሚሰራው ከሲሞሊና ዱቄት ነው። ሰው ልዩነትም የፈጠር ነው። በዚህ ምክንያት ቅርንፉድ የአዋርዱ አዘጋጅ ነው። አዋርዱ ደግሞ በኮሚቴ የሚመራ አዋርድ ነው። እዚህ አዋርድ ላይ ደግሞ የተለያዩ ህግጋቶችና የራሱን የቻለ ፕሮሰስ አውጥተንለታል። ፕሮግራም ስናዘጋጅ ዩዋሊ አንዳንድ ሂካፖች ወይም ደግሞ አንዳንድ ነገሮች ያጋጠማሉ። የሰው አለመረዳት ይጋጠማል። እነዚህን ነገሮች እንግዲህ ሶልቭ ለማድረግ ነው ዛሬ የተገናኘ ነው። ኖሚኒ ጀምሮ ማን ነው የዚህ ዓመት እጩ መሆን ያለበት ከሚል ከሚለው ጀምሮ እስከ ማን ነው አሸናፊ መሆን ያለበት የሚለውን የሚወስነው ሰባ ፐርሰንት ህዝብ ነው ማለት ነው። እና ሱራጃ ምንም አይነት የቅስቀሳ ወይም ደግሞ ምረጡኝ እንቅስቃሴዎች በደንብ አላደረገም ነበረ። አሁን ግን ያው አዝኖ ቪዲዮ በሰራበት ሰዓት እንግዲህ የተለያዩ ስሜቶችን እንትን ስላለ ስላስነሳ ብዙ ሰዎች ተሰምቷቸው ብዙ ነገር እያወሩ ነው። ግን የቮት አካሄዱና የሶሻል ሚዲያ አዋርዱ የቲክቶክ ክሪኤቲቭ አዋርዱ አካሄድ በዛ አይነት መልኩ አልነበረም። ውጭ ነው ሁሉም ነገር በአዋርድ አዘጋጅ ኮሚቴ ነው የሚያዘው። ማለትም ኢቨን 30 ፐርሰንት ጀጅመንትን ቢሆን በአዋርድ አዘጋጅ ኮሚቴ ሴቲዎች ነው የሚመራው ማለት ነው። እንግዲህ ሌላኛው የተነሳው ደግሞ ከሚናሞል ጋር ተያይዘው ሰባ ፐርሰንቱ የህዝብ ድምፅ ጥሩ ውጤት እንዳመጣ በግልጽ ዌብሳይታችሁ ላይ ሲታይ ነበር። ከዛ በኋላ ሰላሳ ፐርሰንቱ ግን ያው በውስጥ ስለነበረ እሱን አስመልክቶ እንደው በውስጥ የተሰራብኝ ነገር አለ፣ ክሊር አይደለም ነገሩ። እኔ በልጭ እንዴት እንደዛ አይነት ውጤት አመጣ እንዴት ሁለተኛ ወጣለው? የሚል ሀሳብም ተነስቷል ነው ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የሃሌታ ቤተሰቦች እንዴት አላችሁ? እንደሚታወሰው ባለፈው ቅዳሜ የጂ ፓወር ቲክቶክ 2025 በፈረንጆቹ አቆጣጠር ማለት ነው በዚህ ዓመት ለሶስተኛ ጊዜ ተደርጎ ነበር። ከሱን ተከትሎ የተለያዩ ሀሳቦች ሲነሱ ነበረ፣ ሰጣ ገባዎችም ሰምተናል። ከነሱ መካከል በተለይ ከሚደረጉት አዋርዶች መካከል አንዱ ስያሜውን ያገኘው ጭላሎ አዋርድ ተብሎ ነው። ይህም በጭላሎ ፉድ ኮምፕሌክስ ስፖንሰር የሚደረግ ከዛ ባሻገርም የእሱን ምርትና አገልግሎቶችን ከማስተዋወቅ ጋር የተያያዘ ነበር። ይህንም ተከትሎ የቲክቶከር ሱራጃ ለድርጅቱ አንድ ማስታወቂያ መስራቱ ይታወሳል። ይሄኛም ማስታወቂያ ከሰራ በኋላ እሱን ተከትሎው ከአምስት መቶ በላይ ማስታወቂያዎች እንዲሰሩ እነሱም ከሆኑ በኋላ ለእሱ አንድ ሚሊዮን ብር የጭላሎ ፉድ ኮምፕሌክስ ቃል ገብቶልኛል ብሎ ሐዘኑን ሲገልጽ እንዲሁም ደግሞ ሲያለቅስ ታይቷል። ከዚህ ጋር በተገናኘ ሀሳብ እንዲያቀብሉን እና ጉዳዩን እንዲያጠሩልን የጭላሎ ፉድ ኮምፕሌክስ ማርኬቲንግ ማናጀር የሆኑት አቶ ተስፋዬ በዛብህ ከኔ ጋር ይገኛሉ። ከእሳቸው አንድ በት ሀሳባቸውን እንሰማለን። አብራችሁን ቆዩ። አቶ ተስፋዬ እንኳን ደህና መጡ። እንኳን ደህና ጠበቀኝ። ስለመጡ እናመሰግናለን። እንግዲህ የተነሳው ሀሳብ እንግዲህ መግቢያ ላይ እንዳልኩት ውዝግቡ ቀጥሎ የተለያዩ የስም ማጥፋት ጉዳዮችም ሆኖብናል። አንተም ስትሉ ደግሞ ተሰምተዋልና እንደነሱ ጉዳዮች እንመጣለን። ምንድን ነው የተፈጠረው? ኦኬ በቅድሚያ እንግዳ እርገዚህ ስለጋበዝከኝ ከልባ አመሰግናለሁ። ያው ስሜን ለማስተዋወቅ ያህል ተስፋ የበዛብህ እባላለሁ በጭላለው ፉድ ኮምፕሌክስ የማርኬቲንግ ማናጀር ነኝ። እንግዲህ ከቲክቶከር ሱራጃ ጋር የተፈጠረው ነገር እኛም እንደ አንድ ቲክቶክ እንደሚከታተል ሰው የተፈጠረውን ነገር በማግስቱ ነው ኦልሬዲ ጂ ፓወር ቲክቶክ ክሬቲቭ አዋርድ ከተደረገ በኋላ በማግስቱ ነው ያንን ነገር ያየ ነው። ነገር ግን እውነታው ምንድን ነው ሲባል ሱራጃ በተናገረው ልክ ሳይሆን ትክክለኛ እውነታው ምንድን ነው፣ ድርጅታችን ጅላሎ ፉድ ኮምፕሌክስ ይህንን ቻሌንጅ ሲያቀርብ በስፖንሰርሽፕ ጥያቄ ቀርቦልን ይህም ጥያቄ በአዘጋጁ በጂ ፓወር 2025 ክሬቲቭ አዋርድ አዘጋጆች በእነሱ በኩል ድርጅቱ ስፖንሰርሽፕ እንዲሆናቸው ነው ጥያቄ ያቀረቡት። ነገር ግን ድርጅቱ ይሄ ከሚሆን ድርጅቱ ቻሌንጅ ይሰጥና በዛ ቻሌንጅ ላይ የተሳተፈ ማንኛውም ቲክታከር ልክ መስፈርቱን ራሳቸው ጂ ፓወሮች ባዘጋጁት መሰረት የተመረጠውን ሰው ለመሸለም ነው ድርጅቱ እንጂ በተናጠል ከሱራጃ ጋር የገባ ነው ምንም አይነት ስምምነት የለም። እሱም እንደተናገረው በዛ ሰዓት አምስት መቶ የሚሆን ቪዲዮ የኔን የሙዚቃ ቻሌንጅ ሰርቶ የለቀቀ አንድ ሚሊዮን ብር ይሸልሙኛል ያለው ከድርጅቱ እውቅና ውጭ ነው። ማንን አናግሮ ከማን ጋር ኮሚኒኬት አድርጎ ያንን እንዳለ ለእኛም ራሱ እንግዳ ነው። ምክንያቱም እኛ ከጂፓወር ጋር ነው እንጂ ግንኙነታችን ከአንድ ቲክታከር ጋር ወይም ሱራጃ ከተባለው ጋር ምንም አይነት ቻለንጅ የገባ ነው የለም። በስልክም ይሁን በወረቀት ምንም አይነት አግርመንት የለም። ስለዚህ ከእናንተ ጋር በተገናኘ ምንም የተሰጠው ቃል የለም ማለት ነው። ምንም የተሰጠው ቃል የለም። ከእኛ አንድ ከሆኑ ድርጅት ሰራተኞች ጋር ምንም አይነት ኮሚኒኬሽን የለውም። መልካም እንግዲህ፣ በሱ ሳይድ ያለውን ነገር ለመስማት እንግዲህ ስልክ ደውለነት አንድ መጣ። ተስፋ እናደርጋለን በሱ በኩል ያለውን መስማት አለብን። እንግዲህ ለሚዛናዊነት፣ ለሁሉም ለማድረስ ምናልባት እሱ ብቻ አይደለም። ሌላኛው የሚነሳው ነገር ከ ከሚናሞል ጋራም ተያይዞ እሱም እንግዲህ ሁለተኛ ደረጃ ነው ያገኘው እንደሚታወቀው ሰባ ሰላሳ ነው የድምፅ አሰጣጡ ሰባ ፐርሰንት ለህዝብ ግልጽ ሆኖ የህዝብ ድምፅ ነው ያለው ሰላሳ ፐርሰንት ደግሞ በዳኞች እንደሚካሄድ አዘጋጆቹ ሲገልጹ ተሰምቷል እና በሰባ ፐርሰንት ማሸነፉን ራሱ አውቋል እና እንዴት ተሸነፍኩኝ እያለ እንዲሁ ቅሬታ ሲያቀርብ ነበርና በሱ ጉዳይ ላይ ያለው ሀሳብ ምንድነው ኦኬ ከሚናሙል ጋር በተገናኘ ያው መጀመሪያ ላይ ለመግለጽ እንደሞከርኩት ይህንን ሙሉ ለሙሉ ውድድሩን በኃላፊነት የሰጠ ነው ከኛ ጋር ውል ገብቶ እየሰራ ያለው የጂ ፓወር ክሬቲቭ አዋርድ አዘጋጆች ናቸው። ይህንንም ቻሌንጅ የሰጠናቸው ሙሉ ለሙሉ ኃላፊነቱ እሱ ነው። ነገር ግን ያወጡት መስፈርት አለ። አንደኛው መስፈርት ምንድን ነው? ይሄኛው የመጀመሪያው ቻሌንጅ ለሁሉም ቲክቶክ ተጠቃሚዎች ከዜሮ ፎሎወር እስከ ሃያስት ፎሎወር ያለው ማንኛውም ቻሌንጁን ሰርቶ ከሰራ በኋላ ደግሞ ይመረጣል። ከተመረጠ በኋላ ሰባ ፐርሰንቱን የህዝብ ድምፅ ሊሰጥበት እንዲሁም ደግሞ የጂ ፓወር ክሬቲቭ አዋርድ ዳኞች ደግሞ ሰላሳ ፐርሰንቱን ለመስጠት ነው። ፕላትፎርሙ በዛ መንገድ ነው የተዘጋጀው። ከዛም በኋላ ኖሚኒዎቹ ታውቀው ወደ አይ ቲንክ ወደ ሰማንያ ናቸው። እነዛ ኖሚኒዎች ወደ ድምፅ መስጫ ውስጥ ገቡ። ከዛ በኋላ ህዝብ ነው ሰባ ፐርሰንቱን የሰጠበት። ሰላሳ ፐርሰንቱን ደግሞ በተለያዩ ክራይቴሪያ መሰረት የጂ ፓወር ክሬቲቭ አዋርድ ዳኞች የሰጡት አስተያየት ነው። ሰው እንደ ጭላሎ እንደ ድርጅታችን ጭላሎ ፉድ ኮምፕሌክስ እኛ መጀመሪያውኑ ከድርጅቱ ጋር ውላ ያደረግ ነው። በዚህ መሰረት ክራይቴሪያውን አልፈው ለበቁ ለሶስት አሸናፊዎች አንደኛ ለወጣው አንድ ሚሊዮን ብር ሁለተኛ ለወጣው 500000 ብር ሶስተኛ ለወጣው ደግሞ 300000 ብር ለመሸለም ነው። ከዛም በዘለለ ግን ባየ ነው ተሳትፎ ሌሎችንም በቀጣይነት ለማበረታታት ሲባል ድርጅቱ በገዛ ፍቃዱ ነገም የተለያዩ ቻሌንጆችን በማዘጋጀት እነዚህ ወጣቶች እንዲበረታቱ በማድረግ ለሁለቱ የመቶ መቶ ሺህ ብር ሽልማት፣ እንዲሁም ደግሞ ቡርሳሙ ለሚባለው ደግሞ በፕላትፎርሙ እንዳያችሁት እንደተከታተላችሁት በተለይ ደግሞ ቸግሮኛል የሚለውን ቃል ሲሰማ ድርጅቱም የህዝብ ነው ከህዝብ ጎን የቆመም ድርጅት እንደመሆኑ መጠን ይህንን ቲክቶከር እንደ ግለሰብ እርዳታ አድርገንለታለሁ ሁለት መቶ ሺህ ብር ይህንን ይመስላል መልካም እንግዲህ ከውዝግቦቹ ጀርባ ያለውን ነገር ስናይ እንግዲህ እዚህ ውስጥ በመግባታችን እንጸጸታለን ብላችሁ ታስባላችሁ እውነት ለመናገር ምንም የምንጸጸተው ነገር የለም። ነገር ግን እንደ አንድ ይሄንን ማህበረሰብ ይጠቅማል ብለን እንደ ማሰባችን ደግሞ በሌላ መንገድ ደግሞ ይሄንን አይነት ነገር ይዞ መምጣቱ በእርግጥ ወደፊት ለምናከናውናቸው ስራዎች እንደ አንድ ዲስከሬጅ የሚያደርገን ነገር ነው። ነገር ግን እኛም ብቻ ሳይሆን ይህንን ፕላትፎርም በዚህ አይነት መንገድ መጠቀም ይቻላል ብሎ ለሌላም ድርጅት አስተማሪ ይሆናል ብለን የገባንበትን ነገር ሌሎችም ወጣቶች ይህንን እድል እንዳያገኙ በሬ ዘጋ ሆኖ ነው ያገኘነው። ነገር ግን በዚህም ቻሌንጅ ውስጥ ቢሆን በቀጣይ ምክንያቱም፣ ይሄ አሁን የተከሰተው ነገር በጣም ሲሪየስ እንደ ሀገር፣ አንድ ሀገር ውስጥ አለ የሚባልን ድርጅት በዚህ ደረጃ እንደ መንግስት ለመንግስት ከፍተኛ ግብር ከፋይ ከሚባሉ ድርጅቶች ውስጥ አንዱ የእኛ ድርጅት ነው። ጭላሉ ፍር ኮምፕሌክስ ነው። ይህንን ድርጅት በእንደዚህ አይነት መንገድ ማጠሸት ራሱን የቻለ ትልቅ የሆነ ጉዳት አለውና ሜይ ቢ ይሄ ነገር በቀጣይነት መንግስት አስፈላጊውን የሆነ እርምጃ ወስዶበት እንደዚህ አይነት ድርጊቶችን ከእንደዚህ አይነት ፕላትፎርም የሚወጡበት መንገድ አስረግጦ ለእያንዳንዱ እዚህ ላይ ለሚሳተፍ ወጣት ይሄ ተደርጎ ድርጅታችን በዚህ መንገድ የሚሄድ ከሆነ እኛም በዚሁ የቻለንጅ ተሳትፎ የምንቀጥል ይሆናል። መልካም። ምናልባት እንግዲህ አብረው የስም ማጥፋት ዘመቻዎች እንዳሉ የተለያዩ ማህበራዊ ሚዲያዎች ላይ እያየን ነው እና የኦኬ ፓስታ እና ኦኬ ኑዲልስን አስመልክቶ የተለያዩ ነገሮች ጥራት እንደጎደላቸው፣ እንዲሁም ለማህበረሰቡ የሚመጥኑ አይደሉም እስከ ማለት ድረስ የተሰሩ ነገሮች አሉና እንው እንደው ምን ያህል ጉዳት ደረሰ፣ ይህንን በተመለከተ ድርጅታችሁን ነቀነቀ ወይ የሚሉ ሀሳቦች ይነሳ። በዚህ ደረጃ እንኳ ድርጅታችን ጭላለ ፉድ ኮምፕሌክስ ከተመሰረተ ቢያንስ ለ20 ዓመታት የቆየ ድርጅት ነው። ይሄም ደግሞ በደንበኞቻችን እና በተጠቃሚዎቻችን ታማኝነታችን እስከ ስር መሰረት የያዘ ነው። ስለዚህ በዚህ ምንም አይነት እንትን የምንለው ነገር የለም። ነገር ግን እንደዚህ ተብሎ ለተጠቀሰው ነገር ምንድነው፣ ያው እንግዲህ ገበያ ላይ ያለ ነፃ ገበያ ላይ እስካለ ድረስ ተፎካካሪ ይኖራል። በዛ ውስጥ ይሄንን እድሉን አግኝተው የእኛን ድርጅት ምርቶች ዲስከሬጅ ለማድረግ ወይም ደግሞ ገበያ ላይ እንዳይውሉ ለማድረግ የሚያሰሩ ሴራዎች ሊኖሩ ይችላሉ። ነገር ግን ጭላሉ ፉድ ኮምፕሌክስ በደንበኛውም ጭምር የሚታወቀው አንደኛ ፓስታው ዩኒክ በሆነ በተለይ ደግሞ እንደ ኢትዮጵያ ብቻ ሳይሆን እንደ ኢስት አፍሪካ ይህንን በብቸኝነት የሚጠቀም ድርጅት የእኛ ድርጅት ነው። በተለይ ሲሞሊና ዱቄት የሚባል ፓስታችን የሚሰራው ከሲሞሊና ዱቄት ነው። ሰው ልዩነትም የፈጠርነው በዚህ ምክንያት ነው። አንደኛ ይህ ሲሞሊና ፓስታችን ጣፋጭ እንዲሆን፣ ሁለተኛው ጥንካሬ እንዲኖረው፣ ሶስተኛ ደግሞ ከለር ፉል እንዲሆን የሚያስችል ስለሆነ ይህም በገበያውም ደግሞ በጣም ተወዳጅ በጣም ተፈላጊም ከመሆኑ አንፃር ይሄ ያው ገበያው ላይ በተለያዩ ምክንያቶች እንገባለን ብለው ከሚያስቡም የተዘነዘሩ ነገሮች ናቸው ብዬ ነው የማስበው። ነገር ግን በእኛ ላይ ምንም የሚያመጣው ነገር የለም። መልካም። ምናልባት እንደ መውጫ ላአድርገውና ቀጣይ ይህንን ጉዳይ አስመልክቶ በድርጅታችሁ በኩል እንግዲህ ከኳሊቲ ጋር በተገናኘ ድርጅታችን ጭላሎ ፉድ ኮምፕሌክስ በአይሶ ኦዲት ተደርጎ ሰርቲፋይድ የሆነ ድርጅት ነው። ከዚህ በተጨማሪ ደግሞ በምግብና መድኃኒት ቁጥጥር እያንዳንዱ ፕሮዳክት ቼክ ተደርጎ ሰርቲፋይድ የሆነ ድርጅት ነው። የእኛ ድርጅታችን እንግዲህ ከመጀመሪያ ጀምሮ እስከ መጨረሻ ድረስ በአውቶሜሽን ሲስተም ነው የምንጠቀመው። ሰው ከዚህ በተጨማሪ ደግሞ ድርጅታችን ጭላሉ ፉድ ኮምፕሌክስ ሀይሱ 2022 ሰርቲፋይድ የሆነ ነው። ይህም እንግዲህ በቀጣይ አስበን እየሰራን ያለ ነው። አሁን በተለይ ደግሞ በ2018 ምንጀምራለን ብለን ያሰብነው እስከ ምስራቅ አፍሪካ ጭምር ኤክስፖርት ለማድረግ ነው እኛ አሁን በአሁኑ ሰዓት እያመረትን ያለነው ምርቶች እያንዳንዱ ኤክስፖርት ስታንዳርድ ናቸው በኳሊቲ ማንም የሚስተካከለን የለም ይህንን ፎርሹን መናገር እችላለሁ? መልካም እንግዲህ ከዚህ ጋር ተያይዞ ኮንስኮንል የሚመጣው ነገር ምንድን ነው የሚለው ሀሳብ አለና ስለዚህ ከቲክቶከሮች ሱራጃ ጋር በተለይ ለመነጋገር ነው የምታስቡት? ወይም ጉዳዩን በምን አይነት መንገድ ነው ልትመጡት የምታስቡት? በመጀመሪያ ደረጃ ይሄ ጉዳይ በቀላሉ መታየት የለበትም። ምክንያቱም ይሄ ጉዳይ አንድ የሀገር አለኝታን የሆነ ድርጅት ህልውና መፈታተን ነው። ምክንያቱም እንደዚህ አይነት ወጣቶች በዚህ መንገድ የሚሰማሩ ከሆነ በተለይ ደግሞ ሀገሪቷ ላይ እያደገ የመጣውን የዚህን ዘርፍ ለማቀጨጭ እንዲሁም ደግሞ እንዳያደርግ የሚያደርግ በመሆኑ መጀመሪያ የዚህ ልጅ ድርጊት እራሱ መማሪያ መሆን መቻል አለበት። እኛ ይህንን ጉዳይ እስከ ፍርድ ቤት አቅርበን ይህን ልጅ እስከ ማስቀጣት ለመድረስ ነው ውሳኔያችን። ምክንያቱም ጭላሎ ፍር ኮምፕሌክስ አላማ አድርገው የተነሳው በድርጅቱ ስር አሁን ማንሳት በምንችልበት ደረጃ ከሁለት ሺህ በላይ የሆኑ ሰራተኞችን ቀጥሮ እያሰራ ነው ያለው ይህም ደግሞ መንግስት ከሚከተለው ፖሊሲ አንጻር ስራ አጥ ቁጥርን ከመቀነስ አንጻር ትልቅ የሆነ የማህበረሰብ ኃላፊነትን እየተወጣ ያለ ድርጅት ነው። ስለዚህም እንደዚህ አይነት ድርጊቶች ፈጽሞ በዚህ ፕላትፎርሙ ላይ እንደገና እንዳይከሰት ይህ ልጅ ማስተማሪያ እንዲሆን እናስባለን፣ ይህንንም እናደርጋለን። መልካም እንግዲህ ሁሉም ነገሮች የራሳቸው መስመር ስርዓት አላቸው። እንግዲህ በእናንተ በኩል ያለውን ሀሳብ ሰምተናል። በሱም በኩል ያለውን ደግሞ ለመስማት ስቅደሙነት እየጠበቅን ያለነው አቶ ተስፋዬ በዛብህ የጭላሎ ፉድ ኮምፕሌክስ ማርኬቲንግ ማናጀር ስለሰጡን ሀሳብ ክልብ እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ክቡራን ተመልካቾቻችን ከጭላሎፉድ ኮምፕሌክስ ማርኬቲንግ ማናጀር ጋር የነበረን ጉዳይ ይህንን የሚመስለው። እንደምታውቁት ከቲክቶክ የክሪኤቲቭ አዋርድ በተለይ በዚህ ዓመት ከተደረገው ጋራ በተያያዘ የተነሱ በርካታ ውዝግቦች አሉ። ከእነሱ መካከል አንዱ ከጭላሎፉድ ኮምፕሌክስ ጋር የተያያዘው ጉዳይ ነበረ። ስለዚህ በሳቸው በኩል ያለውን ሀሳብ ሰምተናል። ሱራጃን እየጠበቅን ነው። እንግዲህ በሱ ሳይድ ደግሞ ያለውን ነገር ይዘን የምንቀርብ ይሆናል። አብራችሁን ስለቆያችሁ ክልብ ነው የምናመሰግነው አዘጋጆቹ የእነሱን ሀሳብ ልንሰማ ነው ያለ ነው ስለዚህ አቶ መቅደም ደረጀ ይባላሉ የኩራቲቭ አዋርዱ መስራች እና ከዚም ባሻገር ደግሞ ማኔጅ ዳይሬክተር ናቸው ከዚህ ጋር በተገናኘት ለተነሳው ነገር ሀሳባቸውን ያካፍሉናል አብራችሁን ቆዩ ጓደራ መጡ አቶ መቅደም አንተ ልበል አንቱ ልበል እንግዲህ ከሱራጃ ጋር የተነሳው ሀሳብ እንግዲህ ሰሞኑን ቅዳሜ ለት ባደረጋችሁት የአክሬቲቭ አዋርዱ ላይ አንዱ እንግዲህ ጥቁር ጠባሳ ሆኖ የተነሳ ነገር ነበር እና እሱን ለማጥራት በተለይ ከዚህ ከጫሎ ፎድስ ጋር በተገናኘ ቃል የተገባልኝ ገንዘብ ነበረ። ነገር ግን አልተከፈለኝም። ፕላስ ውድድሩም ላይ የነበረኝ ስቴፕ ጥሩ ነበረ። ይሁን እንጂ ባልታወቀ መንገድ ያልሆነ ነገር ተሰርቶብኛል አይነት የሚል ሀሳብ እሱ ሱራጃ አንስቷልና፣ እሱ ላይ እናንተ ሀሳብ ምንድን ነው? እሺ፣ እናመሰግናለን። በመጀመሪያ ደረጃ እኔ የቅርንፉድ ዲጂታል ፋውንደር እና ማናጂንግ ዳይሬክተር ነኝ። ቅርንፉድ የአዋርዱ አዘጋጅ ነው። አዋርዱ ደግሞ በኮሚቴ የሚመራ አዋርድ ነው። እዚህ አዋርድ ላይ ደግሞ የተለያዩ ህግጋቶችና የራሱን የቻለ ፕሮሰስ አውጥተንለታል ገና አዋርዱን ከመጀመራችን በፊት በሶሻል ሚዲያ ፔጆቻችን ላይ እንዲሁም በዌብሳይታችን ላይ ቲሲኤ 225 በሚለው ዌብሳይታችን ላይ ሙሉ ኢንፎርሜሽኑን ስለ አዋርዱ ስለ ቻሌንጁ አካፍለናል። በዛም መሰረት ኦልሞስት ሁሉም የሚባል ሶሻል ሚዲያ ኢንፍሉንሰር የተሳተፈበት ከስምንት መቶ በላይ ኖሚኒዎች የነበሩበት ኢንፍሉንሰር ኖሚኒዎች የነበሩበት እንዲሁም ደግሞ ሰክሰስፉል የሆኑ ቻሌንጆች እንደ ጭላሎ ቻሌንጅ አይነት ያካሄድንበት ፕሮግራም ነው ፕሮግራሙ። በዚህ ፕሮግራም ላይ ደግሞ እንግዲህ በዚህ ያህል ማሲብ የሆነ ፕሮግራም ስናዘጋጅ ዩዥዋሊ አንዳንድ ሂካፖች ወይም ደግሞ አንዳንድ ነገሮች ያጋጥማሉ። የሰው አለመረዳት ይጋጠማል። እነዚህን ነገሮች እንግዲህ ሶልቭ ለማድረግ ነው ዛሬም የተገናኘ ነው። እንዲሁም ከሱራጃም ጋር ነገሮችን ለማስተካከል ሞክረናል። ሱራጃ አይ ቲንክ ኮንተንት ክሪኤሽኑ ወይም ደግሞ የቻሌንጁ አካል በቪው እና በመታየት ብቻ እና በላይክ ብዛት ብቻ መስሎት ነበር። ነገር ግን እኛ አዋርዳችንን ያደረግነው ሙሉ ለሙሉ የህዝብ ድምፅ ነው። ከኖሚኒ ጀምሮ ማን ነው የዚህ ዓመት እጩ መሆን ያለበት ከሚለው ጀምሮ እስከ ማን ነው አሸናፊ መሆን ያለበት የሚለውን የሚወስነው ሰባ ፐርሰንት ህዝብ ነው ማለት ነው፣ እና በዛ ሌቭል ላይ ደግሞ እንግዲህ እኛም በራሳችን ፔጆች ላይ መግለጫ እንዳወጣ ነው። ሱራጃ የነበረው ቮት ወደ 700 የሚያክል ነበረ። አሸናፊዎቹ ከ20 ሺህ በላይ ቦቶች ነበር የነበራቸው። ሱራጃ ምንም አይነት የቅስቀሳ ወይም ደግሞ ምረጡኝ እንቅስቃሴዎች በደንብ አላደረገም ነበረ። አሁን ግን ያው አዝኖ ቪዲዮ በሰራበት ሰዓት እንግዲህ የተለያዩ ስሜቶችን እንትን ስላለ ስላስነሳ ብዙ ሰዎች ተሰምቷቸው ብዙ ነገር እያወሩ ነው። ግን የቮት አካሄዱ እና የሶሻል ሚዲያ አዋርዱ የቲክቶክ ክሬቲቭ አዋርዱ አካሄድ በዛ አይነት መልኩ አልነበረም። መጀመሪያ ሰው ቪዲዮ ይሰራል። ቪዲዮ ብቁ ከሆነ ከመቶ ሺህ ቪው በላይ ካለው እንዲሁም ፕሮዳክቱን ወይም ደግሞ የጭላሎን ፕሮዳክት ዊች ኢዝ ኦኬ ፓስታ፣ ኦኬ ኑድል በጥሩ ሁኔታ ፕሬዘንት ያደረገ በጥሩ በክሬቲቭ ሁኔታ ቪዲዮ የሰራ ሰው ለአዋርዱ፣ ለቻሌንጁ እጩ ይሆናል ማለት ነው እና በዛ መሰረት ሱራ ቪዲዮ ሰርቶ እጩ ሆኗል ለአዋርዱም፣ ለቻሌንጁ ግን ቻሌንጁ ላይ የነበረው ቮት ቶፕ ቴን ውስጥም አላስገባውም። ሶ እኛ ደግሞ በአዋርድ ቀናችን ላይ ቶፕ ፋይቮቹን ነው በስም የሚጠሩት መድረክ ላይ ቶፕ ፋይፍ፣ ትልቅ ቮቶች ወይም ትልቅ ምርጫ ቁጥር ያገኙ ማለት ነው እና በዛ መሰረት ጠርተን አሳትፈናል። እና ያው እሱም ስሙ ባለመጠራቱ ከፍቶታል። ይህ ማለት ደግሞ ያው እንደ ማንኛውም ሰው ስሜቱን ነው ያንጸባረቀው እዛ ጋር። ሰው ግን ሚስ ኢንተርፕሬትም አድርጎት ሊሆን ይችላል። እንግዲህ ያን ይመስላል ከኛ ሳይድ ያለው ነገር እንግዲህ ሌላው ከሱራጃ ጋር በተገናኘ የነበረው ሀሳብ ምንድነው? ከጭላሎ ፉድ ኮምፕሌክስ ነው ዳኝነቱን የሰጠው ወይም ማን የሰጠው እና የጭላሎ ፉድ ኮምፕሌክስ ኃላፊነት እና የእናንተ ኃላፊነት በዚህ ውድድር ውስጥ ምን ድረስ ነበር? በዚህ ውስጥ እንግዲህ ጭላሎ ፉድ ኮምፕሌክስ የአዋርዱ አንዱ ስፖንሰራችን ነው። ይህንን አዋርድ በተሳካ ሁኔታ እና በአማረ ሁኔታ እንድናዘጋጅ የረዳን አንዱ ድርጅት ነው። ሶ ይህን ድርጅት ደግሞ ከማንኛውም የዳኝነት ውሳኔ ውስጥ ውጪ ነው። ሁሉም ነገር በአዋርድ አዘጋጅ ኮሚቴ ነው የሚያዘው። ማለትም ኢቨን 30 ፐርሰንት ጃጅመንትን ቢሆን በአዋርድ አዘጋጅ ኮሚቴዎች ነው የሚመራው ማለት ነው። ጭላሎ ፉድ ኮምፕሌክስ ማንኞቹንም ተወ ተወዳዳሪዎች አላዋራም፣ ሱራጃንም አላዋራም። እኛንን ፐርሰናሊ ቪዲዮዎች መስራት አለባችሁ ብለን ኮሚኒኬት እያደረግንም የነበረው የተለያዩ ኢንፍሉንሰሮችንም ጨምሮ እንዲሁም ሶሻል ሚዲያ ላያችንም የምናወጣቸውን ቪዲዮዎች ጨምሮ ማለት ነው እዛ ላይ ደግሞ ያው ክሊርሊ ስቴት አድርገናል። ሁሉንም ነገር እንደ ኢንፎርሜሽን እንዲሆን ለኢንፍሉንሰሮቹ እና ለመሳተፍ ለሚፈልግ ቻለንጁን መቀላቀል ለሚፈልጉ ሰዎች ጠቅላላ ግልጽ አድርገን አስቀምጠነዋል። እዚህ ላይ ጭላለው ኮምፕሌክስ ምንም አይነት የጃጅመንት ፕሮሰሱ ላይም የኖሚኒ ሰሌክት ማድረግ ስነስርዓቱ ላይም የለም ማለት ነው። እንደ ድርጅት ስፖንሰሪንግ ካምፓኒ ነው፣ ስለዚህ ስፖንሰር የማድረግ ነው እንጂ ሰዎችን የመምረጥ በግል የማውራት እና ከነሱ ጋር ያለ ግንኙነት ምንም የለም። እንግዲህ ሌላኛው የተነሳው ደግሞ ከሚናሞል ጋራ ተያይዘው ሰባ ፐርሰንቱ የህዝብ ድምፅ ጥሩ ውጤት እንዳመጣ በግልጽ ዌብሳይታቸው ላይ ሲታይ ነበር። ከዛ በኋላ ሰላሳ ፐርሰንቱ ግን ያው በውስጥ ስለነበረ እሱን አስመልክቶ እንደ በውስጥ የተሰራቢ ነገር አለ። ክሊር አይደለም ነገሩ። እኔ በልጭ እንዴት እንደዛ አይነት ውጤት አመጣ፣ እንዴት ሁለተኛ ወጣለው? የሚል ሀሳብም ተነስቷልና ከሱ ጋር በተያያዘ ትንሽ ክላሪቲ እንግዲህ ያው የጃጅመንት ሁኔታችን ወይም ደግሞ ኮሚቴው ለምርጫ ስናቀርባቸው እነዚህን ሰዎች ያስቀመጥናቸው መስፈርቶች አሉ። እነዚህ መስፈርቶች ከቪዲዮ ጥራት፣ ከኮንቴንት ጥራት እንዲሁም ደግሞ የሚሉት ነገር ፕሮዳክቱን ወይም ደግሞ ያስቀመጥነውን ቻሌንጅ ይገልጻሉ ወይ የሚለውን ነገር በስነ ስርዓት በወረቀት አድርገን አስቀምጠን ነው የሰጠናቸው። በዛም መሰረት ለምሳሌ እንግዲህ አሁን በጠቀስከው መሰረት እራሱ ተቀራራቢነት ቮት ያላቸው 30 ፐርሰንት ሲጨመርላቸው የመብለጥ ጉዳይ አለ እና ለምሳሌ አንደኛ የነበረው ሚናሞል ራሱ በቮት ምክንያት ሁለተኛ መውጣት ችሏል ማለት ነው። አንደኛ ሰው ጃጆቹ በተሰራው ቪዲዮ ጥራት ወይም ደግሞ ቪዲዮ ኳሊቲ፣ በዛ መሰረት ጃጅ አድርገውት ሁለተኛ የነበረውን ወይ ሶስተኛ የነበረውን ወደ አንደኛ፣ አንደኛ የሆነው ደግሞ ሁለተኛ መሆን ችሏል ማለት ነው። እና ይሄ በህዝብ ምርጫ ብቻ በመራ አይደለም። ቁጥሮቹ ተመሳሳይነት ካላቸው የመበለጥ ቻንሱ ሀይ ነው። 30 ፐርሰንቱ ጃጅመንት ያስቀመጥ ነው በዛ ምክንያት ነው ማለት ነው እንትኑን አዋርዳችን ላይ ምናልባት እንደ መጨረሻ አድርገውና ሰላሳ ፐርሰንቱን ምን ያህል እንዳመጡ ነገር እንደ ትራንስፓረንሲ ከዚህ በኋላ በሳቻችሁ ላይ የሚገለጽበት ወይም ደግሞ ክሊርሊ ከሌ ይህንን ነገር በዚህ በዚህ ምክንያት እንደዚህ ነው ውጤቱን ያመጣው ተብሎ ክሊር የሚደረግበት መንገድ ታስባላችሁ? የስ በደንብ እናስባለን። ያንንም ዌብሳይታችን ላይ መከታተል ይችላል ሰው መቼ ሲስተማችንን ክሊር አድርገን እንደ አዲስ ስለሆነ ዲዛይን የሚሰራው ለቀጣይ አመትም እንዲሆን በሱ መሰረት አቬልብል እናደርጋለን። ቅርብ ነው እንበል ቅርብ ነው። አመሰግናለሁ አቶ መቅድም ስለሰጡኝ ሀሳብ። እንግዲህ ክቡራንት ተመልካቾቻችን ከጭላሎ ፉድ ኮምፕሌክስ ጋር በተገናኘ የተነሳውም የአንድ ሚሊዮን ብር ጉዳይ ይህንን ይመስላል። እንግዲህ ሱራጃም ደግሞ ራሱን ችሎ ሀሳቡን የሚገልጽበት መንገድ እንደሚኖር ሰምተናል። ስለዚህ እሱንም አካተን እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። እንግዲህ ክቡራት ተመልካቾቻችን በግቢያው ላይ እንዳልኩት ሱራጃ እመጣለሁ ብሎን ነበር። ይሁን እንጂ በግል በራሱ ምክንያት መምጣት አለመቻሉ ነግሮናል፣ ግን ሀሳቡን የሚገልጽ ቪዲዮ ልኮልናል። እሱም ቪዲዮ ከዚሁ ቪዲዮ ላይ ታገኙታላችሁ። ስለዚህ የሱራጃን ቪዲዮ እንድትመለከቱ እየጋበዝኩኝ እኔ ከወዲሁ እሰናበታቸዋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህንን ቀረጻ ያደረግነው ስጦታ ስቱዲዮ ነው። ስጦታ ስቱዲዮዎች እናመሰግናለን። እናንተ አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። በሌላ ፕሮግራም እንገናኛለን። እስከዛው ሰላም ሰላም። ፋሚሊዎቼ እንዴት ናችሁ? እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ሰወጣ እንግዲህ ተሰምቶኛል ቅሼ ሁላችሁም ጋር ይሄ ቪዲዮ ደርሶ አዝናችሁ ሐዘኔን አዘን አርጋችሁ እንግዲህ እንደ ራሳችሁ ወስዳችሁት ላዘናችሁልኝ ሱራ ይዞ ለእኛ አንደኛችን አሸናፊያችን ላላችሁኝ ለሙሉ ለኢትዮጵያ ህዝብ ክብርና ምስጋና ላቀርብ ወዳለሁ እና አሁን በዚህ ነገር ላይ አሁን አንድ እንድታቁልኝ የምፈልገው ነገር አለ። ኦኬ ፓስታ ነው የሚያመጡ። አላዋራኝም። ድርጅቱ ያለ መግባባት ጉዳይ ነው። ቀረም ፉድ ነው ኦኬ ፓስታ ለቀረም ፉድ ኢቨንት ነው የሰጠው፣ እና ያለ መግባባት ጉዳይ ነው ፋሚሊ። እና በዚሁ አጋጣሚ ኦኬ ፓስታ ድርጅቱን ይቅርታ ለማለት እወዳለሁ። ዛሬ ቡርሳሙ ባለበት፣ እነራቼ ባሉበት፣ እነ ዲጂታል ባሉበት ተስማምተን ተግባብተን ያለ መግባባቱን ፈተነው፣ እነሱም ክብር ሰጠውን ችግሩን ፈተነዋል። እንግዲህ ፋሚሊ ስለ ሁሉም ነገር አመሰግናለሁ። ስለነበረ ነገር እኔ ከልብ ከልብ ምን እንደምል አላውቅም። የእናንተን አይዞህ ባይነት እናንትን ስለሁሉም ከልብ ከልብ አመሰግናለሁ። እወዳቸዋለሁ ፋሚሊዎች። ያው እንግዲህ ፋሚሊ እንደሰማችሁ ነው። እኛ ይሄ መሰለን በቪው ነበረ፣ በቪው አይደለም በቮት ነው ፋሚሊ። ድርጅቱን ከባድ በጣም ከጥራችን በጣም እናመሰግናለን። ፋሚሊ ኦኬ ፓስታን በመግዛት ቻርኞ ተቀላቀሉ እንላለን ፋሚሊ፣ አመሰግናለን ወዳጫለሁ ዘለም ነው።